እንግዲህ ከአስራ አንድ አመት አረብ ሀገር የሰራችውን ገንዘቧን ለተዋወቀችው ወንድ ስትልክ ኑራ፣ አሁን በቃኝ ወደ ሀገሬ ልግባ ብላ ወደ ሀገር ስትገባ ሰውየው የለም፣ ጥሏት ተሰወረ። ምን ትላላችሁ? እኔ የምር ነው ምላችሁ። ስንቶቻቸው ናቸው እየመጡ ዜጋ ገንዘባችንን ተበላን ተካድነ እያሉ ምንሰማቸው የምናያቸው ማለት ነው። ለምንድን ነው ታዲያ ከነዛ ትምህርት የማንወስደው? ለምንድን ነው የምር አንድ ሰው ሚዲያ ላይ መጥቶ እንደዚህ ሆንኩኝ እንደዚህ ተደረግኩ ብሎ ሲል ይሄ ነገር እኔም ላይ ቢደርስሳ ብለን ብናስብ መልካም ነው። የምድ ብቻ አላቅምን እንደምድ ማለት ነው። አሰላሙ አሌይኩም ወረመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ተመልካቾች የቢሰቦች ሰላም፣ እንዴት ናችሁ? ደና ናችሁ? እኔ ደናኔ፣ እናንተም እናንተን በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል ይያልኩኝ። የዛሬ ምግዴ በሌላ ባትስ ቪዲዮ ተመልሻለሁ ማለት ነው። ለዚ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ማለት ነው። እንግዲህ እስቲ ያው የተወሰነ ቪዲዮውን የማሰማችሁ ይሆናል። የምር እኔ በጣም ነው የገረመኝ ግን ማለት ነው። አንድ ቀንም ለቤተሰቦቿ ሳትረዳ የ11 ዓመት ደሞዟን እየላከ ለወንድ ማለት ነው ለዛውም ኧረ ቢስሚላህ ስሜት ሲገባኝ ነው። አስራ አንድ ዓመት ሙሉ የለፉበት ገንዘብ ቀላል አይሆንም። እባክሽ እባክሽ እባክሽ፣ እኔ ላይ ደረሱ ሌላ ሴቶች ታ የምን ላይ ደርስ ትምህርት እንዲሉ አረብ ሀገር ላይ ስደት አስከፊ ነው። አረብ ሀገር ስራው ከሀያ አራት ሰዓት ነው የምትሰሪው ሽንት ቤት የሁሉ ነገር አሳልፈ ለወንድ ልጅ ልከ ወንድ ልጅም ከከደ እና ሞቴን ሁሉ ነው የፈለኩት። በዚህ በጠጣ ሁሉ ብዬ ተመኘው። እንዴት ብዬስ ቤተሰቦች ጋር ልሄድ በመለስ ልሄድ? አንድ ብርጅ ላይ የለም የሰራት እንዳለ ለሱን የላኩት ትንሽም እንኳን ገንዘብ በዚሁ በብል በንትን በጥቁር ገበያ ነው በብላፊት በሱ እንዳለ እንዲገባ ነው ያረጉት። በሱ እንዲገባ ነው አስራ አንድ ታክሲ ሰው ነው የተቀበልኩት። በቃ መላ እንግዲህ ውድ ተመልካቾቼ እንደሰማችኋት ማለት ነው። እንግዲህ ከልጁ ጋር የተዋወቀችው ወደ አረብ ሀገር ልትመጣ ስትል ሚግሬሽን ደርሳ ተመልሳ የሆነ ምግብ ቤት ገብቼን አለችው። እንግዲህ ምግብ ቤት ገብቼ ምግብ አዝዤ በልቼ ከጨረስኩ በኋላ ስልኬም ፓስፖርትም እፖርሳይ ውስጥ ነበር አለች። ከዛም እኔ ያው ሌላም ዕቃ ይዤ ስለነበረ ፖርሳ ዬን ረስቼ ያንኛውን እቃ ይዤ ሄርኩ ተንስቼ ነው ያለችው። እንግዲህ እዛ ኬርኩ በኋላ ትዝ አለኝ ና ስልኬ ላይ ደወልኩኝ አለች። ስልኬ ላይ ሲደውል ልጁ አነሳው አለች። አዎ የትነሽ እንገናኝ ና ላቀብልሽ አለኝ አለች። ከዛም እንግዲህ እሽ ብዬ ተገናኝተን ተቀበልኩት አለች። ከዛም በኋላ ስልክ ተለዋወጥ ነና፣ ያለችው እንግዲህ ከዛም መደዋወል ጀመርነ ሶስት ቀን ይመጣል የተባለው የአየር ትኬት ሳይመጣልኝ አስራ አምስት ቀን ቆየ አለች። አስራ አምስት ቀን ሲቆይ ተመልሼ ወደ ቤተሰቦችም አልሄድኩም። ለቤተሰቦቼ እንደበረርኩኝ አድርጌ ነገርኳቸው። ከዛም በኋላ እኔም አልጋ ይዤ ነበረ። እሱም አልጋ ይዞ ነበር። ከኔ ደግሞ እሱ የተሻለ አልጋ ነበረ የያዘው አለች። ከዛም በኋላ እየተደዋወልን እየተቀራረብን ምግብ እየጋበዘኝ እየጋበዘኝ ምናምን በቃ እየተቀራረብን ስልክም እያወራን ምን እያልን አብረን መዋል ማደር ጀመርነና ያለችው እንግዲህ አስቡት። ከዛም በኋላ እንግዲህ አብረን መዋል ማደር ጀመርነ አስራ አምስት ቀን ደረሰ። በረራ የመጣ መብረሪያ ቀን ደረሰ። ከዛም በኋላ እኔ በጣም ልጁን ስለወደድኩትና ስላፈቀርኩት የመጀመሪያም ስለሆነ ወደ አረብ ሀገር መምጣቴን ለመሰረስ ፈለግኩኝ አለች። አይ እኔ በቃ አልሄድም እዚሁ እሰራለሁ አልሄድም ብዬ ስለው፣ አይ መሄድም አለብሽ ይሄማ መሆን የለበትም። ሂደሽ ደሞዝሽን እየላክሽ፣ እኔም እዚህ የሚያስፈልጉንን ነገሮች እያደረግኩ ጠብቅሻለሁ። ስትመጭ እንጋባለን ይላታል። እሷ ምሽትልና ተንስታ ወደ አረብ አገር ኩዌት ትሄዳለች ማለት ነው። ከዛም በየወሩ በየወሩ እየተቀበለች ደሞዛን ለሱ ለቤተሰቦቿ ለእናቷ አንድ ነገር ሳታደርግ ለቤተሰቦቿ አንድ ነገር ሳታደርግ አምስት ሳንቲም ሳትልክ ለቤተሰቦቿ የ አስራ አንድ አመት ሙሉ ደሞዟን ለሱ እየላከች ይሄው ቤቱን ገዝቻለሁ ይሄው መኪናውን ገዛው እያለ የቤት እቃ የቤት እቃ ሶፋነሽ፣ ምንድነሽ አንድ የቀረኝ የለም አለች። እሱንም ገዝቻለሁ አለች። እያነሳ ይልክልኛል አለች። ከዛም በኋላ እንግዲህ ከ11 አመት ቆይታ በኋላ ወደ ሀገር ስትገባ ስልኩን አጠፋፍቶ ጠፋ። እንግዲህ አስቡት። ምንም ነገር ምንም ነገር ያስቀረችው የያዘችው አንድም ነገር የለም። አምስት ሳንቲም ማለት ነው። ልዑልን ወደ አንተ ስመጣ እንኳ ለራሱ አለች። ከሰው ተቀብዬ ነው አለች የታክሲ። አስቡት እንግዲህ በምን ነው ቤተሰቦችስ ጋ የሚሄደው? እንዴት ብዬ ነውስ ቤተሰቦች ጋር የሚሄደው? አስቡ። ቤተሰቦቿን ስትረዳ አልኖረች። ዝም ብላ የሳምንትና የአስራ አምስት ቀን ትውውቅ ለወንድ እየላከች ገንዘቧን ተበልታ አሁን እዚህ ጋር መጣ እንደምትሆንዋት እኔ የምር እንደዚህ የምታደርጉ ሰዎች እንደዚህ የምታደርጉ እህቶች ምን እንደሚሻላቸው አላውቅም። ሰው እኮ ከአንድ ሰው እኮ ይማራል። ስንቶቹ እየመጡ ገንዘባችንን ተበላን፣ ገንዘባችንን ተካድን እያሉ እየተናገሩ እየሰማናቸው ነው አይደል እንዴ? ለምን ታዲያ ከእነዛ ትምህርት አትወስዱ እንዴ? አሁን እንኳን ይቅር ባዳና ቤተሰብ ለራሱ አይታመንም። ይህው አንዲቱ ቤተሰቦቿ ብዙ አመት ሰርታ ለፍታ ደክማ ቤት አለይ ገንዘብ አለይ ብላ አገር ስትገባ የለሽም እንደለመርሹ ሰርተሽ ቢ ብለዋት ይኸው እራሷን አጠፋች። እንኳን ይቅር ባዳ እና ምንም ለማታውቁት ማለት ነው። ገና ሳምንትና አስራ አምስት ቀን ተዋወቅኩት ብላ እንግዲህ አስቡት። ይሄ አስራ አንድ አመት ደግሞ አለች፣ ልብስ እንኳ ለራሱ ገዝቼ አለብስም አለች። የመዳሜ ልጅ የምሰጠኝን ልብስ ነው አለች እምለብሰዋለች አንድ ብራ ላይ ምክንያቱም ማለኝ ከአንድ ወር ደመወዜ ካጎደል ደመወዜን ያቃላለች። ምንዛሬውንም ዛሬ እኮ ምንዛሬ እንደዚህ ሆኗል፣ በጥቁር ገበያ ምንዛሬው እንደዚህ ነው እኮ አትልክም፣ እንዲ ላክ ይለኛል አለች። ከዛ ልካለው አለች። ከዛ ከወር ደመወዜ አንድ ብር ማጉደል አልችልም አለች። ሙሉውን ነው አለች ምልከው በአመት ሁለት ጊዜ ሃዲያ ተሰጣለሁ አለች። በአመት ሁለት ጊዜ የሚሰጠኝን ሃዲያ ያንን ነው አለች ለቤተሰቦቼ እምሰጣቸዋለች። እንግዲህ አስቡት በአመት ሁለት ጊዜ ሀዲያ ተሰጥቷችሁ ማለት ነው። እንግዲህ በአመት ሁለት ጊዜ ሀዲያ ሲሰጣት ያንን እንግዲህ እየተቀበለች ለቤተሰቦቿ ትልጋለች። እንግዲህ በአመት ሁለት ጊዜ ሀዲያ የሚሰጣት ማለት ነው። ያንን ተቀብላ ለቤተሰቦቿ ሰዎች ትልካለኝ። በየወሩ በየወሩ ግን የምትቀበለውን ደሞዟን አንድ ብር ሳታጎል ለሱ ነው የምትልከው ማለት ነው። ልብስ እንኳ ለራሱ ገዝታ እንደማትለብስ ነው የተናገረችው። የመዳሟ ልጅ የምሰጣት ልብስ እንደምትለብስ ነው የተናገረችው። አንዲት እንኳ አንዲት ነገር ሳይኖራት አንድ ነገር ሳታስቀር። ሰው እኮ ወርቅ ለራሱ ይገዛል። የሆነ ነገ ጧት አንድ ነገር ብሆን ብሎ ተጠራጥሮ የተወሰነ እንኳ ያስቀራል። እንዲ ምንም ነገር የለም። አስቡት እስቲ ከሰው የታክሲ ተቀብላ እንደገና ሉል ጋር ነው የሄደችው። አሁን ሉዕልን እንደምንም ብለ ህርዳኝ። ሰውየውንም ከተገኘ ፈልግልኝ፣ ባክ በቃ እኔ ቤተሰቦች ጋ እንዴት ብዬ ነው በምን ነው የሚሄደው፣ ሄደው እስካሁን ለቤተሰቦች አንድም ነገር አላደረኩላቸውም፣ የረዳኋቸው ነገር የለም ነው እንግዲህ እያለች ያልቻለችሁ ማለት ነው። ይሄ የምር በጣም የሚያሳዝን ነገር ነው ብቻ የት ነኝ ያለሽ? ሰውየው አድራሻው ምን ሲላት፣ እኔ እዚሁ አዲስ አበባ ነኝ ያለኝ። የት እንደሆነ አድራሻውን ቤተሰቡን አላውቅም አለች። ግን ፎቶ አለ፣ ፎቶ ይዛለች። እንግዲህ ምናልባት በዛ በፎቶ ተፈልጎ ከተገኘላት ማለት ነው።